የሚኒስትሮች ምክር ቤት ዛሬ ባካሄደው 46ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። ምክር ቤቱ የመካከለኛ ዘመን 2018 እስከ 2022 የማክሮ ኢኮኖሚና ፊስካል ማዕቀፍ በስራ ላይ እንዲውል በሙሉ ድምፅ ወስኗል። በተጨማሪም ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከዓለም አቀፍ የልማት ማህበር ጋር የተፈረሙ ሁለት የፋይናንስ ድጋፍ ስምምነቶች ወደ ህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቃሊቲ ከፍተኛ ጥበቃ ማረሚያ ቤት ምልከታ አደረገ። ኮሚሽኑ ባደረገው ቅኝት የተመለከታቸው ችግሮች በአፋጣኝ መፍትሄ እንዲሰጣቸው አሳስቧል። የታራሚዎች የሰብዓዊ መብት አያያዝ መሻሻሉን ገልጾ የተጀመረው የሪፎርም ስራ ተጠናክሮ መቀጠል እንዳለበትም ኮሚሽኑ አስገንዝቧል። የማህበረሰብ አንቂዎችና ተጽዕኖ ፈጣሪ ግለሰቦች በሀገራዊ ምክክሩ ኃላፊነታቸውን እንዲወጡ ተጠየቀ። በፌዴራል ተቋማትና ማህበራት የምክክር ምዕራፍ የሚሳተፉ ተጽዕኖ ፈጣሪና የማህበረሰብ አንቂ ወኪሎች የአጀንዳ ማሰባሰብ የምክክር መድረክ ተጀምሯል። የአጀንዳ ማሰባሰብ ሂደቱ ነገ በይፋ የሚጀመረው የተቋማትና ማህበራት የምክክር ምዕራፍ አካል እንደሆነ ተገልጿል።